ይህንን ተነጋግረናል ከኋላ ቀውሉል ሙፊድ ላይ ሳሊሕ የሆኑ ሰዎች ጠዋቁት ሊባሉ ይችላሉ ወይ የሚባል የሆነ ጥያቄ አነሳ ነው ነበር እሱን ላይ ቀውሉል ሙፊድ ይ ማለት ነው።

አው ማዕቡድን አው ሞጣዕን እነዚህን እነዚህን ይመስል ከገደብ በላይ የወሰዳቸው ከሆነ እነዚያ ጧት ይባላሉ ነበር ያለው። ስለዚህ ሰዎች ደጋግ ሰዎችን፣ ነብያቶችን ወይም ደግሞ ሰዋሌ ሰዎችን እንበል ሰዋሌ ሰዎች ጧት ይባላሉ ወይ? ገደብን ስላሳለፋቸው አንድ ሰው እነሱ ጧትም የሚባለው ውስጥ ይካተታሉ ወይ የሚለውን አይቻልም። ሰዋሌ ሰዎች ምን አይባሉም ብለናል። እና እዚህ ላይ ምንድን ነበር ያለው? ሷልሄቾች ጧውት አይባሉም። ሷልሄቾች አይባሉም። መጽፎ ሰዎች ወደው የተመለኩ ወደው ከገደብ በላይ እንዳደርጓቸው መንትን ያሉ መንት የመከናየት የሆኑ እነዚያ እነዚያ ናቸው እንጂ ጧውት የሚባሉት ሷልሄቾች አይባሉም ብለን አሳልፈን ነበር አይደል? ይህንን እነግራችኋለሁ። ነገር ግን ኢብኑ ዑሰይሚን ረሂመሁላህ ቀውሉል ሙፊድ ላይ ወሙራዱሁ መንካል ራቢየን ቢዛሊክ ብለው ዕቡ ጠዋጉት ማለት ወሙራድ ሁመንካነ ራብየም ቢዛሊፍ ወዶ የተመለከ ነው። ጠዋት የሚባለው አቡና አው ዩቃሉ ሆ ጠዋውቱን ቢዕቲባሪ አዲድ ይህ ወይም በአምላኪ አንጻር ስናየው ጠዋጉት ሊባል ይችላል። ወለውካነ አልመዕቡድ ያንኛው ምን ቢሆን እንኳ ቢሆን እንኳ ለሱ አንጻር እሱ ገደብ ስላሳለፈው ለሱ አንጻር ጠዋጉት ሊባል ይችላል። ቋሚ ግን ጠዋውት የሚባለው ፅላቅን ግን በሙፅለቅ አይሰጠውም። ነገር ግን ዕትባሪ አግእያሉ ወታቢዕ ወሞጢዕ ለምን ሊአነሁ ተጃወዘ ብሄ ሃደው ገደቡን አሳልፎታልና ገደቡን ስላሳለፈው ለሱ አንጻር ስናየው በሱ እይታ ስናየው ምን ይሆናል ማለት ነው ጠዋውት ይባላል የሚል

እዚህ ላይ ያስቀመጡታለን እና ደርሳችን ምን የተመለከተ ነበረ ከአላህ ስብሃነሁ ተዓላ ከወረደው ከቁርአኑ ያለን እንትን ያለን ህግ ዋና መተዳደሪያ አድርጎ መያዝ፣ እሱም ቢገይሪ ማ አንዘለ ላህ ህክምና ብይን መስጠት እንዲሁም አስተዳደሪያ ደንብ ማድረግ በጣም አደገኛ ጧውት እንደሆነ ይህን የተመለከተ አይተናል። ነገር ግን ዑለማዎች ይህንን በሶስት ከፍለው ያዩታል። አንደኛ አንደኛ ምንድነው ዕለማዎች ከተቀመጠለት ማለት ቁርአንና ሀዲስ ተቀመጧል ለሰው ልጆች መተዳደሪያ ህግ ተደርጎ መጥቷል ቁርአንና ሀዲስ አሁን ዘመናዊ ሙስተውረድ የሆኑ ከመዕራባውያን የሚያመጧቸው ዲሞክራሲን የመሳሰሉና መጥፎ መጥፎ ህጎች አሉ ኮንስቲትዩሽኖች እነዚህ ኮንስቲቱሽኖች የህዝብ መተዳደሪያ የሚሏቸው የሚያወጧቸው ከቁርአን ከሀዲስ ጋር ተጋጭተው ሙሉ በሙሉ ተጋጭተው እነሱ ይሻላሉ ከዘመኑ ጋር ከአንደኛው ክፍለ ዘመን ጋር የሚሄደው ሶሻሊዝም ርዕዮተ ዓለም ነው ወይ ከኮሚኒዝም ርዕዮተ ዓለም ነው ወይም ደግሞ ዲሞክራሲያዊ አገዛዝ ነው ብለው ይሄንን ፈጣኑና ይሻላል ካለ አንድ ሙስሊም ከቁርአን ከሐዲስ ይሻላል ካለ፣ የቆ ይሆሙሽ ይሄ ሙሽሪክ ነው የሚሆነው ባዕዳ ማ ባዕደማ ዑቂመት ዓለም ልጃ ጃ ጣማ ከተደረገበትና ከተነገረ በኋላ እነዚ መዋኒ ዑጅ ከተወገዱ በኋላ ሙሽሪክ ነው የሚሆነው እስልምናም የሚያስወጣው ነው፣ ይበልጣል ካለ ይሻላል ካለ። ነገር ግን ነገር ግን ዝም ብሎ ውስጡ ገብቶ ይበላል፣ ፍርዱንም ይሰጥበታል። ለምሳሌ ሎሚ ይማራል፣ ይሄን የመሳሰለ ነገር በቃ ለምንድነው እንደዚህ የምታደርገው ወንጀል መሆኑን አውቃለሁ ግን እያለ ተማሪ ስለሆነ ብቻ ይጠቀምበታል ተባባሪ ይሄ ሽርከን አስበር እየሰራ ነው ሽርከን አስበር ማለት ሚን ከባኢሪ ዙኑብ ማለት ነው ትልቅ ወንጀል እየሰራ ነው ሪባ ከሚበላ ሰው በላይ ማለት ነው ከዛ በላይ አደገኛውን ሽርክ እየፈጸመ ነው ነው የምንለው እንደዛኛው ሙሉ በሙሉ ከስራ አያስወጣውም እንጂ ይበልጣል እንዳለው ተባባሪ ይሄንም ሁለተኛ ሴት አድርገዋለ ሶስተኛዎቹ ደግሞ ተጭኖባቸው። ምንም መሰናተኛ የለም። አድርግ ስራ በቃ አድግ ተብለው ተገደው ተጭኖባቸዋል። እነዚህ ቁርአን ሀዲስ በላጭ መሆኑን ያውቃሉ፣ ነገር ግን ተጭቦ ናባቸዋል። ሌላ ምንም አማራጭ የላቸውም። በሱ ስር ይጓዛሉ። እነዚህ ምን አይሆኑም፣ ሙሽሪክም አይሆኑም። እነዚህ ወንጀል ውስጥ አይገቡም ማለት ነው። ስሚ የለባቸውም። ነ የሚችሉ ከሆነ ያው መንቀሳቀስ መለከት ነው። ሉወደሊሉ ማስረጃው ወመን ሐከመ በገይሪ ማ

ም አተመለከትክም ተመልክታል ለذ ወጀነዛ የዝዑሙነ የሚሞግቱ አنهም እነሱ ነው ዝዑሙ نም መኑ አምንና ብለው ይሞግታሉ። እነዛን ተመለከትክም ተመልክታል። አምነናል ብለው ይሞግታሉ። ሙግትን ያደረገው እምነታቸው በትክክል አይደለም። እምነታቸው ማለት ላይ አምነናል ይላሉ። በስተፊት ላይ እንደዚህ ከማለታቸው ጋር ግን መፈራረድን ይፈልጋሉ። ወደ መፈራረድን ይፈልጋሉ። አምነናል ይላሉ። ስለዚህ ዘዕመ ነው እኮ ያለ ነው

ስለዚህ አሁንም፣ ቢማ ኡንዚለ ኢለይክ በአንተም ላይ ለተወረደው አምንናል፣ ወማ ኡንዚለ ሚን ቀብሊክ ከአንተም ለተፊት በነበረው አምንናል። ሌላዱ ይሩዱን እየተሓከሙ ለጣው በጣውት መፈራረድ ደግሞ ይፈልጋሉ። ወቀድ ኡሚሩ አን የክፉሩ ቢሂ ካዱ ተብለው እያለ እንዲክዱ ታዘው እያለ እንዲክዱ ታዘው እያለ በቁርአን በሐዲስ ብቻ ተዳደሩ፣ ከዚህ ውጪ ሌላ ደንብ የለም ተብለው ሌላው የአስላፎቻችሁም አስላፎቻችሁም ቀዋኒ ነው ወድዕያም ሆነ ምድር ሰው ሰራሽ ህግም ይሆን ወይም ደግሞ ቁደማዎች እነዚህ ቀደምት አባቶች አያቶች ያመጡት ህግ የራሳቸው የመተዳደሪያ ደንብም ይሆን ያን ሁሉ ካልዩት ብሎ አላህ ስብሀነ ተዓላ አዞ እያለ፣ ነገር ግን በዛ መተዳደር ይፈልጋሉ እንደዚህ ሆኖ እያለ ማለት ነው። ወይዱድሸቋአየዘለም በላለም በዒዳ ሩቅ የሆነ ጥመት ሊያጠማቸው ነው። የሸጧኑን ፍላጎት ዓላማው ግቡ ይሄ ነው። ለዚህው ይሄ ዘዕም ነው የኢማን ዘዕም ነው። በጣም መቶ ነው።

ሶስት አንቀጾችን ፋሲቁን ቫሊሙን ይሄ ለክህደት ሙሉ በሙሉ ባህሪ ነው የገለጻቸው። ወመንለም የሕኩም ያላስተዳደረ ብይን ያልሰጠ ፍርድ ያልፈረደ ዲማ አንዘለላህ አላህ ባ አላህ ባወረደው ማለት ነው። ፈውላኢከ እነዚህ መሰል ሰዎች ሁሙል ካፊሩን ከሃዲያን ማለት እነዚህ ናቸው ይላል። በሐዲስ ነው ራሱ የተናገረው። ከሃዲያን ማለት የወጣላቸው ከሃዲያን እነዚህ ናቸው እያለ ነው። አሁንም ወመን ለም የሕኩም ቢማ አንዘለላህ አላህ ባወረደው ቁርአን አላህ ባወረደው ህግ፣ በሀዲስና በቁርአን ያላስተዳደረ ብይን፣ ፍርድ ያልሰጠ ፈውላኢከ ሁም ዛሊሙን እነዚህ ሰዎች ሁም ዛሊሙን በደለኛ ማለት እነዚህ ናቸው። እንደነዚህ በደለኛ የለም። አሁንም ወመን ለም የሕኩም ቢማ አንዘለላህ፣ አሁንም አላህ ስብሃነሁ ወተዓላ ባወረደው ብይን ያልሰጡ ፈውላኢከ ሁም ዛሊሙን በደለኞች ግፈ ላይ ከሁመል ፋሲቁን አመፀኞች ማለት ከመስመር ሰንጥለው የወጡ አመፀኞች ማለት እነዚህ ናቸው። አመፀኞች፣ በደለኞች፣ ከሃዲያኑ በዝነ ያመጣው። ስለዚህ ጥንቃቄ የሚያስፈልገው ጉዳይ ነው። ፈርሙ ልኝ እያልክ የምትሄድ ከሆነ ወደዛ የምትጓዝ ከሆነ አደጋ ነው። ለዚህ ነው ጀምዕዮችን የምንቃወማቸው። ተቃወማቸው እረፉ እያልናቸው ነው። ታው እንደ አለላቀ መታወቂያ ታውቀው አይደለም እንዴ? ይላል ሌላ ነገር ይፈለስላል። ይሄንኛው ለባጣቃ መታወቂያ ያለ መታወቂያ መንቀሳቀስ እኮ አትችልም። ካፍቲ ደግሞ ሁለተኛ ህጉን አሰብራለሁ እንደዛ አደርጋለሁ አስከ እንደዛ አድርጓለሁ አወጣዋለሁ አወርደዋለሁ አስከብረዋለሁ ምን አድርጓለሁ የሚባል ነገር ይሄ እንትን መጀመሪያ አይሰጥም እዛ ላይ ኢትዮጵያዊ መሆነ ወይም እንደ ክልል መሆነ ነው ማተሞ የሚሰጥ ከኋላ ብዙ ነገር አለ ይኑር ያ በዛኛ ተፈላፍሎ አልተባልንም እኮ ይሄ ይሄ አንደኛ ተገዳጅ ነን ምንም አይደለም ዳዕዋውን እሳ ያ ለምን መምራት ትችላለህ ይሄ የተመሳሰተ ነው እንዴ ምን አደረገ ምን ሆነና ነው መጀመሪያ ራሱ አስለመዱብን ምንም ማህበር የሚባል ነገር እነሱ አስለምዱ ወይ ላይሰሩበት በረካ ላይ ይኖራቸው ያዋቸው በረካ የለው። የትም አይደረሱም አይቀሩምም አያቀሩምም የሉም እኮ ምድር ላይ አሁን የሉም። ፌስቡክ ላይ ነው ያለው። ፌስቡክ ላይ ማህበር እየመሰረቱ ፌስቡክ ላይ መንቀሳቀስ ብቻ ነው። ሌላ ምንም ማዕና የላቸው። አንድ ለ በረካ ፈጥቷቸው እኛ ደግሞ ይሄን እናያላችሁ። እንኳን ጀምዒያ አንደኛ ሙብተዳአ መጥፎ ከመሆኗ ጋር ሰለፉ የማያውቁት የደዋ ሲስተም ከመመስረቱ ጋር ተሐዙብ ከመምጣቱ ጋር መካከሏ ላይ ፎቶግራፍ መነሳት የግድ ከመሆኑ ጋር ይህን እናቃለን። ደግሞ ጀምዒያው ጭራሱ እንደሚደረግ ተገባናል። የነያ መጀመሪያ ሲነሳ አንተ የምታስተምራቸውን ተማሪዎች ምክንያቱም አስተምራለሁ ብለህ ስለሆነ የምትገባበት የምታስተምራቸውን ልጆች ሪከርድ አግኝተህ ማቅረብ አለብን። ይሄ ታወቀ ነው። ሌላ ገንዘባቸው ፍሎ የሚያደርገው በባንክ ቤት ላይ ነው። ለምን ቢባል

ፊ በንክ በንክ ውስጥ ነው የምታስቀምጠው። ማቡኒአለባጢል ከሆ ባጢል ይላሉ ላይ የተመሰረተ ነገር በብልሹ ላይ የተመሰረተ ብልሹ ነው ብለው ሰጡ። የኢማሙ አልባኒ ንግግር ግን አያመጡትም። ሌላ ውስጥ ነው የሚገቡ። ለዚህ ነው መታወቂያ ተሆናለ የአካባቢ የጀበያ የሱቅ ምን ግብር ትከፍላለህ፣ መንጃ ፍቃድ ታወጣለህ። ምን ይላሉ? ይሄ ሌላ ፎቶግራፍ በቃ ብትያዙ የት ተብለ ደዋ አትጠየቅም። ትንቀሳቀሳለህ በደንብ ትንቀሳቀሳለህ። እን አለመገናኛታቸሆን መነገራቸው ሌላ እዛው ላይ ምንድን ነው የሚለው ገጽ መጀመሪያው ገጽ ላይ ይህንን ህግ በማክበር በማስከበር ኃላፊነቱን ወስደን እንንቀሳቀሳለን። የምኑን ህግ ማለት ነው? የሀገሪቱን ይችና ጽሑፍ እኮ አረፍተ ነገሩ ቁጭ ብሏል። ይህን ደግሞ በዋትሳፕም ተለቋል፣ ብዙዎችም አንብባችሁታል። ግልጽ ነገር ነው። በግልጽ እንደዚህ አይነት ተቀምጦ እያለ ሂደው ሰባተ ሰዎች ምን ያደርጋሉ? ፊርማ ይፈርማሉ። እዛ ላይ እፊቱ ላይ አትከብራለሁ እኮ እያልከን ውስጥ ሆነህ አንተ ዝም ብለህ ተንቀሳቀስ ተገደል ይሆን ይችላል፣ ግን ይህንኛው ዝም ብለህ ውጭ ላይ ሆነህ ለምን አትንቀሳቀስም? እራስህ ቢሮ ሄደህ የምታስፈርም ከሆነ የራሱ ፍላጎት እኮ ነው ይሄ። ለምን አፍቶም ሁሉ ይቀር፣ በቃ በነጻ በተንቀሳቀሰ ነጻቶን እንኳን ያ ሁሉ መሐረማት አጭቃ ይቅርና በስክኝቱ በአቂዳ ብቻ እንጥላታለን። ለዚህ ነው አቂዳ አቂዳ አቂዳ አቂዳ አቂዳ ይላል ጀልዩት የትም ቦታ ላይ ማለት ነው። አቂዳ ተውሂድ ተውሂድ ተውሂድ ተውሂድ ተውሂዳቸው ላይ ደግሞ ምን ላይ ተበላሽተዋል? ለሌላ ሌላ ጭቃ ውስጥ ላይ ያሉት ውጡ ከቃኑን ወደ ይ በፍቃዳቸው ተዘብቃቸዋል። ውጡ ከዚህም ነው የምንላቸው ላችሁ እንኳን ደግሞ ያ ሌላ ችግር እያለባት ይቀርና በዚሁ ብቻ እንጠላታለን። ይሄን ደግሞ እፍን አድርገን ያነበሩ ነው ለጉድ ማለት ነው። ገጹን እስክን ጠግብን ያነበሩ ነው። ላ ኢላሀ ኢላ ላህ። ወላሂ ተመስሊ ሲዲስ ላይ ያለህ ኩርነት ነው። አንደኛም ምርጫ እራሱ አለበት። ተመልከት አሁን እየቀራን ያለው ነው ዲሞክራሲ ክልክል መሆኑን ነው። አይደል እንዴ? ዲሞክራሲ ከሊመቱን ካፊራ ወፊሃ ሩኢቱን ካፊራ የኩፍር የሆነ ሩኢያ ነው ያለበት ውስጥ ላይ ለምን አናሲሩ ሰላሳ የሚባሉ ሶስቱ መሰረታዊ ምንጮች ያሉበት ህግ አውጪ፣ ህግ አቃቂ፣ ህግ አስፈጻሚ፣ ይሄ አለበት ዲሞክራሲ ውስጥ ማለት ነው። ይሄ ለማን ብቻ ነው? ህግ ማውጣት የአላህ ሱብሃነሁ ወተዓላ ብቻ ነው ተቀበላል። ህግ የማርቀቅ የማጥቅ አይ አላህ ሱብሃነሁ ወተዓላ ብቻ ነው። የቁርአን የሐዲስ ነው መተዳደሪያ ነገር ግን ዲሞክራሲ ውስጥ ይሄ አለ። ዲሞክራሲ ውስጥ እራሱ ትገባለች ማን ጀምዕያ፣ ለምን እንትኻባት አለ ውስጡ። እዛው ራሱ ወረቀቱ ላይ ነው ያገኘነው? ማንዋሉ ይወጣላቸዋል እንትኑ፣ ወረቀቱ ማለት ነው ለነሱ ሲፈጣቸው። ወደ አስራ ምናምን ህጎችን አንብበናል እዛው ላይ ምን፣ አጅብ ወላሂ ወላሂ፣ ብትመለከተው የአንድ ሙስሊም መተዳደሪያ ደንብ ታይሆን ያንድ የፖለቲካ ድርጅት መተዳደሪያ ምክንያቱም ማህበር ከሆነ ማህበሩ ሲሰጥህ ለማህበሩ መተዳደሪያ ደንብ ሲሰጥህ ከሀገሪቱ ህግ ጋር በሚሄድ መልኩ ነው ለአንተ የሚሰጥህና የምታወጣው። እንዲሁም ሌሎችም ማህበረ ቅዱሳንም ሲያወጣ፣ ፕሮቴስታንቶችም ሲያወጡ የምሰጣቸው ይኸው አይነት ነው። ለምን ተቋማት መመስረት ማንኛውም ሃይማኖት ተቋማት መመስረት የራሱ ዲሞክራሲያዊ መብት አለው ስለሚል ህገ መንግስቱ ላይ በሰፈረው መልኩ ማለት ነው ተባባሪ ነው ስለዚህ ተሐተ ቃኒኑ ወድዐይ አውቀው አፈጸው አይ እኛ መዕዙር ነን እንደዚህ ነው እንደ ዑዙር እንደዚህ ነው እንደ እንደዚህ ነው እንደ ሙክረህ ነን እንደዚህ ነው እንደ ኤክራ እነ ዐማር ግን ያክል አንገታቸው ተሰብቦ ተይዞ ነው እንጂ እንደዚህ ነው እንደ ሙክረህ ነን ላይ እላለሁ እራሱ ፈጣን በቃ ሙክረህ ነኝ በለህ ለምዬ ለዚህ ነው ተፈቃሉ ነው ወደ አገባባቸው በጣም የሚያስጠላ ነገር ግን እኛንም ሲያሳፋጅ የነበረው ነበር። አጣ ነው ሪከርድ እስከመቅጠር ድረስ ደርሷል። ባላለፉ በታከም ጊዜ ማለት ነው ቃል ነው ወደ እያ እያሉ እያነሱ የሀገሪቱን እንትን ይቃወማሉ የሚለውን እህዋኖች እኛን ሲከሱ እህዋን አይደለም ማን ነው አካለፉ የሰጣቸው ጀምዕዮች ናቸውና ቃል ነው ይሄ ይሄ ነው ወለላህ አልሀምድ ሰፋቁ ወጥቶ እራሳቸው ወደቁ። ከለፍዮች እስካሁን ድረስ ይሄ እየሄዱ ነው ወለላህ አልሀምድ ይሄ ነው። በጣም ዳዕዋም እየሄደች ነው። ጀምዒያ አሁን አሉ የጀምዒያ ደሴ ውስጥ አለ። እንደው እየተንቀሳቀሱ ነው፣ ከእዋን ጋር ተቀላቀሉ። አሁን ሁለት ጀምዒያ ደሴ ላይ ለማውጣት ራሱ እንቅስቃሴ ያደረጉ ሁለት ጀምዒያዎች ማለት ነው። ሁለት ጀምዒያዎች፣ ሁለቱም አብዛኛው ምንድን ነው እኳን፣ አንዳንዱ እዚህ እርሻ ሰበል ተቋም ምናምን አካባቢ ያሉት የአዲስ አበባ ብራንቾች ናቸው የነሱ። እዚህ አሁን እየተንቀሳቀሱ ነው። ነገር ግን ውስጥ ላይ ሾቅ ያለ ነገር ሰርና ያለው መንቀሳቀስ የሚችሉም አይደለም። ቢያውቁም አይጎዱ፣ ለኛ ይመቻሉ። ችግር የለም ለመምታት እነሱ ላይ ረድ ማድረግ አህያ መገር ነው ማለት ነው። ዓርብ ዓርብ ዓርብ ዕለት ነው ዓርብ ዕለት ነው። ሁሉም እንግዲህ ላይ ነው የተሰማሩት መጽሐፍ ነው የሚሰጡት እንደ አንተ ቁጭ ብሎ ጤራ ላይ አቀራልሀል እንደ አያቀራል ቁጭ ብሎ ጤራ ታያቀራል። ፌስቡክ ላይ ያው ማታ እረፍት ሲያደርግ ጻፍ ጻፍ ሲያደርጋል ይለቃል አለቀ። ሁሉም ዓርብ ነው። ይሄ አይነጋቸውም፣ ሰለፍ የለችም።

በተለያዩ የተለያየ ተፍሲር አላቸው ላ ኢክራሀ ፊዲን በሃይማኖት ውስጥ ማስገደድ የለም ማስገደድ የለም ማለት አንድ አይሁዶችንና ነቷራዎችን አህለል ኪታቦችን የተመለከተ ነው ሌላውማ ይገደዳል ቡድሂዝም ሂንዱይዝም ምናምን የሚባለው ወተንይ ሁሉ እመ እስላም እስላምን ይቀበላል ወይም ደግሞ ጦርነት ይታወጅበታል እነዚህኞቹ ስ ከሆኑ እነዚህኞቹ ከሆኑ ግብር የምንከፍላለን ካሉ እስከየው እንተ የግድ ሃይማኖትን ተቀበሉ አይባሉ ተቀበላለ ለአይ ኢክራሃ ፊዲን በዲነልስላም ማስገደድ የለም። ህዋኖች እዚህ ላይ እንደሚረዱት ነገር አለ፣ መጥፎ አረዳ። ለአይ ኢክራሃ ፊዲን እንተብሏል፣ ማንም ላይ ጂሃድ ምን የሚባል ነገር የለም። ለዚህ ነው ፊልስጤምና እስራኤል መካከል ያለው ጠብ የምንጠብ ነው፣ የመሬት የድንበር ጠብ ነው እንጂ የሃይማኖት ጠብ አይደለም፣ የአቂዳ ጠብ አይደለም የሚሉት በዛች መስመር ቀዳዳ እየሄዱ ነው፣ እነ ቀረዳዊ ማለት ነው። ነገር ግን ላ ኢክራሀ ፊዲን በሃይማኖት ውስጥ ማስገደድ የለም ማለት ነገሩ ግልጽ ሆኗል። የሚመጣው ሁሉ እየተገደደ አይደለም፣ ግልጽ ስለሆነለት እያያዘ ነው እየተቀበለው ነው የሚመጣው። አንድ ይህንን ከበሪ ይይዛል ይላሉ። ወይም ደግሞ ላ ኢክራሀ ፊዲን በሃይማኖት ውስጥ ማስገደድ የለም ማለት ምን ማለት ነው? በሃይማኖት ውስጥ ማስገደድ የለም ለነማን ነው? ለአይሁድን፣ ለነሷራውስ፣ ለአህለል ኪታቦች የዛን ጊዜ ምን ይሆናል ማለት ነው? ግብር ተከፈሉ፣ የግድ ስልምናን ተቀበሉ አይባሉ ምክንያቱም አንደኛ ነቢ ዓለይ እሷ ሰላም ሰዎችን ወደ ረዝቡ በሚልኩ ሰዓት የተአመር አሜራ አለልጁሽ ኢስላሚያ ነቢ ዓለይ እሷ ሰላም አሜር ሲያደርጉ መጀመሪያ ወደ እስላም ጥራቸው ከዛ ሽካልት ብለው የተናገሩበት አላ። እንደገና ደግሞ ምን አቀርብላቸው ምን አቀርብላቸው ከዛ ግብር ትከፍላላቸው ወይ እንከፍላለን ካሉ ይሰየው፣ አንከፍልም ካሉ መጨረሻ ላይ ጦርነት ነው። ዋናው ምርጫው። ስለዚህ አለ ጦርነት ይቀጥላልቴለ የ ቃትልም ታ ላተኮነ ፊፍና ወ ዲኑ ተጋደሏቸው፣ ብሏል። ተጋደሏቸው የአላህ ንግግር የበላይ እንድትሆን ድንበራቸው ለማስመለስ አልተባለም። ለማስመለስ ተ መ ላ ልዑል ያ የበላይነት እንድታገኘ ስለዚህ ጦርነቱ አለ ቋሚ ነው፣ እስከ ዓለም ስልጣኔ ድረስ ይቀጥላል። ነቢ ንያ ምንጊዜም ቀጣይነት አላቸው ብለዋል። አይቋርጥም። አይቆረጥም ተግባባናል እነሱ ቆርጠው የድንበት የድንበር ፀብ አደረጉት ከዛም በኋላ የፖለቲካ ሽኩት ያውነ ይሄ ሁሉ የኢኮኖሚ ሴራ ነው ቀዳዳ ደግሞ አለ ላይ ክራፍ ጅል ተብሏል አታስገድድ እምቢ ካለ ነገሩ ግልጽ ሆኗል አንልቀበልም ካሉ አታስገድዱቸው አትግቡ ነው እዛ ደግሞ ቁርአኑ ደግሞ የሚለው ምንድነው ሀሳራቱ ጋንተን ይሄ ቋረቀፎ ይዳል ምንድነው ያለው

ወእየተሪፉ ዩማንከልሆ የሹዙሰሸረበው ሰአት ሙርተፈቃ የሚለው ማለት ነው። ይህ ወደፊት ተንጅና ያለበት ዛቻ ነው። እየዛት ያለው የፈለገይመን የፈለገ ካድ ወየወለት የእጁን ያገኛታል። ወደፊት ነው ያለበት። ስለዚህ አላህ ስብሐነ ወተዓላ የፈለገይመን የፈለገ ካድ ብሎ እሱ ዲሞክራሲ መብት እየሰጠን እንዴት ነው እኛ ለሌሎች ኢዛ ለም ተስተሒ ፈስነዕ ማ ሺእተ ካላፈርክ፣ ጌታህን ካላፈርከው የፈለግከውን ስራ ፍቃድ ነው እንዲ? የፈለግከውን ስራ ነው እንዲ አይደለም፣ ተጅ ነው ታገኛታለህ፣ የጅህን ነው። ስለዚህ የተመለከቱ በዚህ ነው እንግዲህ የገቡት ቀዳዳ። በጣም ነጥቦች ናቸው። ራሱ ቀዳዳው ቀዳዳ አይደለም።

ተመሰከ ከምንል እስተምሰከ የሚለው በጣም ሞባል አለው ይላሉ። ፈቀድ እስተምሰከ ይሄ ሙጭጭ አድርጎ ይዟል። ብልዕርወቴ ገመድን አልውጣ አስተማማኟን ገመድ ለእንስሷ መለሃ ተቆራጭነት የሌላትን ይሄ አሁንም ሲፈተን ካሽፋ ወይም ደግሞ ተእኪድ ነው። አልዑርዋ አልውስቃ አስተማማይ ገመድ ካለ በኋላ አስተማማይ ገመድ ማለት ምን ማለት ነው? የማይበጠስ ማለት ነው አይደል? ላ ንፊሷመ ለሃ እማትበጠስ ማለት ነው። ተውሂድ ላ ኢላሃ ኢለላህ ይችን ያመነ ማለት ነው።

ይሄ ከኋላ ያለውን ሰመን ቤት ጣውት ብሏል ጣውትን በአይነቱ፣ በይዘቱ፣ በሁሉም አይነት መልኩ መካድ አለብን ማለት ነው። መጥቡዕን ይሁን መዕቡድን ይሁን ሙጣዕን ይሁን የለም ስለዚህ ዑለማኡ መጥፎ ሰዎች ወደ በላላ የሚጠሩ ከሆኑ ምን ይባላሉ? ጣውት ይባላሉ። በጣም አደጋ ነው። ለዚህ ነው ዱዓቱ አንዳንድ መጥፎ መጥፎ ዱዓተሱ ከሆኑ ወደ አደጋ እንትን የሚሉ ከሆነ የምናስገባቸው እናስከባቸው ልጅ? አደጋ ነው በጣም። ግልጽ ነው አይደል?

የዲኑ ዋናው አናቱ ጭንቅላቱ የየጉዳዩ አናቱ ጭንቅላቱ ዋናው ነው ምንድነው አልእስላም እስልምና ነው ስለዚህ እስልምና የሌለው ሰው ራስ የሌለው ነገር ማለት ራስ የሌለው ነገር ደግሞ ላይ ተሐር አውላ ሐያተ ነው ምንም የለው ወበለን እስልምና ነው ወዐሩዱሁ ምሰሶው ደግሞ የድኑ እንትኑ ደግሞ ምሰሶ ደግሞ ምንድ ነው? አሶላቱ ሶላት ነው። ሶላት የለለው ላት የለለው ዲን ምን ይባላል ማለት ነው። ምሰሶ ሰሶ፣ ለምሰሶ የሌለው ቤት ደግሞ ያለ ምሰሶ መሸከም አይችልም፣ ይወድቃል። የለም። ወዚንወቱ ሰናኒሄ ወዚንወቱ፣ ዋናው አናቷ ማለት ነው። ሰናሄ የሻኛው ጉልላት፣ የሻኛው ጉልላት እንትም ሻኛ ላይ በሬም ሻኛ ይሁን ግመን ሻኛ አናቷ ላይ ልልልብ የሚሉ ጠጉሮች አሉ። አናቱ ላይ ነፋሱ የሚያወዛውዛቸው ዜርዋ ይባላል ነው አናቱ ማለት ነው። ዋ የሻኛው ከላይ ያለው ቁልሉ ጉልላቱ ምንድነው? ውበቱ ማለት ነው። የእስልምና ምንድነው? አልጂሃዱ ፊ ሰቢልላ ጂሃድ መውጣት። በጅሃድ ሰላም ታገኛለን። በጂሃድ ሙስሊሞች ይበዛሉ። በጅሃድ እስልምና እንኪሳር ያደርጋል። ጅሃድ ክብርህን ተን ሀገርህን ያከብራል። ጅንህን ያስከብራል። ወገንህን ያከብራል። ጅሃድ ማለት ብዙ ነገር አለ። ዋናው አናቱ ጉልላቱ የእስልምና ጉልላቱ ምንድነው ከተባለ ሰገነቱ ምንድነው ከተባለ ብዙ ነገር ይገኝበታል። ስለዚህ አልእስላም ወላሁ አዕለም ወሰለላሁ ዓላ ሙሐመድ ወዓላ አሊሂ ወሶሕቢሂ አጅማዒን

ሲመጡ ግን የሚመጡት በምንድ ነው ልባቸው አምኖበት ነው የሚመጡት ያ ነው ሊአጅሊ ነሽሪ አልኢስላም ኢታህቲ አልፎርሷ ለዚህ ስለሆነ ይላሉ ይችን እሳቸው በብዙ ይመልሱታለው ወደ ቤት መጥራታችን ስለማይቀር ይሄን